የኢምፖክሲ ቫይረስ ኢትዮጵያ ውስጥ መግባቱ ተረጋገጠ። በኢምፖክሲ ቫይረስ የተያዘ ሰው በሞያሌ ተገኝቷል። ጤና ይስጥልን የሸገር ፕሬስ ቤተሰቦች ስለዚህ ጉዳይ በሰፊው ይዘን መተናል። አብራችሁን ቆዩ። በቅድሚያ ሰብስክራይብ ማድረጋችሁን አትርሱ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በሕሙማን መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኢምቦክሲ ቫይረስ የተያዘ ሰው መገኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የሃያ አንድ ቀን እድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገላት ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የሕፃኑ አባት ወደ ጎረቤት ሀገር ሄዶ የነበረ መሆኑን

የሄደባቸውን አካባቢዎች እንዲሁም ከግለሰቦች ጋር የነበረው የቅርብ ንክኪ የነበሩት ግለሰቦችን የመለየትና ክትትል የማድረግ ስራዎች ተጀምሯል። ታማሚው ህፃንና እናቱን አስቀድሞ በተያያዘው የለይቶ ማከሚያ ተገቢው የህክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም። የጤና ሚኒስቴር በአህጉራችን ከተከሰተ ወቅት ጀምሮ ወደ ሀገር ውስጥ እንዳይገባና ከገባም ጉዳት ሳያስከትል በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎችን ሲያከናውን መቆየቱ መቆየቱም ታወቅ ነው። ለዚህ በሽታ መከላከል ሲባልም በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ ስራ እየሰራ ይገኛል። ከዚህም ባሻገር በዚህ ቫይረስ ለመያዛቸው የተጠረጠሩ ግለሰቦች ማቆያ የሚሆን የተለያዩ የጤና ተቋማት የተዘጋጁ ሲሆን በዚህ በሽታ የታመሙ ሰዎችን ለማከምና ተገቢውን አገልግሎት ለመስጠት የተለያዩ የጤና ተቋማት አስፈላጊውን ዝግጅት አጠናቋል። የኢምፖክሲ በሽታ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከል እንዲሁም የዓለም አቀፍ ጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ ይገኛሉ። የጤና ሚኒስቴርም ከእነዚህ እና ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር እያከናወናቸው የነበረውንና ያሉ ስራዎችን አጠናክሮ እንደሚቀጥል በመግለጫው ገልጿል። የኢምቦክሲ በሽታ ቫይረስ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉት ምልክቶች ሊታዩበት ይችላሉ፤ ሽፍታ፣ ሳል ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ያስከትላል። በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና የህክምና አገልግሎት እንዲያገኙ እንዲሁም የግልና የእጅ ንጽህናቸውን በመጠበቅና ከላይ የተገለጹትን ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲያደርጉም ጥሪ አቅርቧል። በአሁኑ ወቅት ይህ በሽታ በተወሰኑ ቦታ ብቻ የታየ መሆኑ ህብረተሰባችን ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚወጡ ወቅታዊ መረጃዎችን በአግባቡ መመከታተል ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅ እናሳስባለን ይላል በዶክተር መቅደስ ዳባ የጤና ሚኒስቴር የተሰጠው መግለጫ። ኦፍ ክሌድስ ኦፍ ኤምፖክስ ኢን

ጥቂት ስለ ዝንጀሮ ፈንጣጣ ምንነት እንግለጽላችሁ! ቀደም ሲል ሞንኪ ፖክስ በመባል የሚታወቅ ኤምፖክሲ በቫይረስ የሚመጣ በሽታ ነው። ቫይረሱ ከ2022 እንደ አውሮፓውያን አቆጣጠር ጀምሮ በወረርሽኝ መልክ በብዙ ሀገራት ተከስቷል። ከቅርብ ጊዜ ወዲህ ደግሞ ኬንያን ጨምሮ በጎረቤት ሀገራትም ታይቷል። ምልክቶቹም ከሁለት እስከ አራት ሳምንታት ሊቆዩ የሚችሉ የቆዳ ሽፍታ ወይንም የውስጥ አካል ቁስለት፣ ትኩሳት፣ ራስ ምታት፣ የጡንቻ ሕመም፣ የጀርባ ሕመም፣ ኃይል ማጣትና እጢ እብጠት ናቸው። በሽታው ከታመመ ሰው ጋር በሚኖር ንክኪ፣ በተበከሉ ቁሳቁስ ንክኪዎች ወይንም በበሽታው ከተያዘ እንስሳ ጋር በሚኖር ንክኪ ሊተላለፍ ይችላል። በእርግዝና ወቅት ቫይረሱ ወደ ፅንስ ወይንም በወሊድ ጊዜ ወይም አዲስ በተወለደው ሕፃን ላይ ሊተላለፍ ይችላል። ዋናው ሕክምና የታካሚው ሰውነት በሽታውን ለመቋቋም እንዲችል መርዳት ብቻ ነው። ለምሳሌ ትኩሳትን ማስታገስ፣ የሕመም ማስታገሻ መስጠት በቂ የምግብና የፈሳሽ ድጋፍ ማድረግ ማድረግና ተጓዳኝ በሽታዎችን ማከምን ያካትታል። በሞያሌ ለመጀመሪያ ጊዜ በሽታው መከሰቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል።